ከላይ እስከታች ነው ያነበብኩት። እዚህ ቦታ ላይ አንድ ነገር አብግ ያለው ኮመንታሪ እንደዚህ ነው የሚለው። አንድ ሰው አንድ ሰው አንጋፋ ሰው ከሆነ ጠንካራ ሰው ከሆነ እስከ ሁለት ቀንም በመስቀሉ ላይ ሳይሞት ሊቆይ ይችላል። ግን የነሱ ደግሞ የበዓሉ ቀን አንድ ሰው ተሰቅሎ ካዩ ያስጠይቃል። ስለዚህ ያንን ሰው ምን ያደርጋሉ ይላል። ይህንን የጭኑን አጥንት ሰብሮ ሰብሮ ከዛ ውንቶ ነው የሚገድሉት አሁን ሲናገር መዘሙር ዳዊት 34 ላይ ሲታነቡ የጻድቃኑ መከራ ብዙ ነው፣ ነገር ግን ከአጥንቱም አንዱ አይሰበርም ብሎ መዘሙረኛው ስለ እሱ ስለ ኢየሱስ ክርስቶስ የተዘገበው ያለቀ ትንቢት ነበረ። መከራው ይወስዳል እንጂ ጠራቱን አጥንቱን አይሰብርም።